ሰላም እንዴናችሁልኝ፣ ውዴ ቻናል የቤተሰቦች ለስ ቻናል አዲሱ ናቸሁ እንዳልክ ባላለሁኝ ሰብስክራይብ እንዲሁም የደወል ምልክቷን መጫናቸውን እንዳትረሱ። ዛሬ እንግዲህ በትላንትና ቪዲዮ በክፍል ሁለት ተመልሼ መጥቻለሁኝ። ትላንት እንግዲህ ልጁ ጋር ምንም ልነግባባ ስላልቻልን ነገሩን ወደ ህግ ይዘን ለመሄድ ከጠበቃችን ጋር ስናወራ ነበረ። ነገር ግን በመሀል ልጁ ራሱ እኛ ጋር ደውሎ ሀሳቡን እንደቀየረና እኛን ማግኘት እንደሚፈልግ ነግሮን ነበረ። እኛም እንግዲህ ያንን ከሰማን በኋላ ሁሉንም ነገር ትተን እሱን ለማግኘት ነበረ የሄድነው። ታገኘነውም በኋላ አውርተነዋል። ምን አውራውን የሚለውን ነገር እስከመጫቸው ወደ ሰባቸሁን ተከታተሉ በመጀመሪያ ያው እንግዲህ ፈቃደኛ ሆነ ሀሳብን ቀይረ፣ ምንም ቢሆን ከገንዘብ ከንብረት ስጋ ይበልጣል፣ እህቴ ትበልጣለች ብለ ሀሳብን ቀይረ እዚህ ስለመጣ ከልብ አድርጌ ላመሰግን ወዳለሁ። እሷም ለራሷም ለእኛ ብላ ብዙ ነገር ብራዘርን ብዙ ነገር ዲፔ እናርጋ ብዙ ነገር ትሰራለች። ያው ትንሽ ከራሴ ጋር መጣ መጋባታ እንቅልፍም አልተኛው ነበረና በጣም እያሰብኩ ነበረ እኔን ካወራ ኋላ እኔ ጋር ከተገናኘ ኋላ ነው እንትን ካወራ በኋላ በጣም ትጨነቅኩ ምናምን ምንም በቃ እንቅፍ ሊወስደኝ አልቻለም። እና ትንሽ ከራሴ ጋርም እንትን አልኩና በቃ ያው እሷም የተወሰነ እንትን ትበልና ጨምራ። እዛ ግን ምንድን አሁን እኔ ጋር እሷ እኔን ከምላከው በፊትም ሽማግሌዎች በወንድሟ አድርጋ ምናምን ልካ ነበር፣ በወንድሟ ማስጠይቃ ነበረ። ግን አሁን እንዴት እንደዚህ ውስጥ እንዴት እንደዚህ ሀሳብ ልትቀይር ቻለች? መጀመሪያ በወንድሟ ሞክራለች፣ በሽማግሌ ሞክራለች፣ ሱሙ ብዙ ሞክራለች። ብራዘርም ብራዘር መጥቷል። ግን በዛ ጊዜ አንተን ሽማግሌዎችንማ እንደማትፈልግ ሽምግልና እንደማትቀበል ነግራቸው ምናምን ሽማግሌዎችን ረግጠ ነበር ያለፍኳል፣ አይደል አዎ። ያ ብዙ ጊዜ ደጋግመችና እኔም ሳስበው ያኔ ትንሽም ያው ልጅነት ምናም ነበረ። አሁን እግዚአብሔር ይመስገን የሚሰራው ይህ ሁሉ ሀብት ያፈራሁት በሷ ነው እና ያው ብዙ ነገር አርጋልኛለች፣ እና ያው ምንም ማአድረግ አልችልም፣ በቃ ከራሴ ጋር ትነቱ ይሻላል በሚል ከራሴ ጋር ተጨቃሰብኩና እንትን አልኩት። እንግዲህ ታዲያ ምን ወሰንክ? እንዴት ብናደርግ ይሻላል? ያው በቃ መች ነው የምመጣው? አሁን መጣለሁ ብላኛለች። እንዴ ግን የምትመጣበትን ቀን እንደዚህ ብላ ነገረችኝም? ያው እንግዲህ አሁን እዚህ ጋር የሆነ ነገር ካላት ሁሉ ነገር ከጨረሰች ንብረቱ ካላት እኮ የወረቀ ስራዎችን ያው ኦሬዲ ጨርሳለች። አሁን ወደዚህ መምጣቷ ብቻ ነው የቀራት። አሁን መጣለሁ። መጀመሪያ እኮ በቃ እኔ ወንድም አለኝ ብዬ ለወንድም ነበረ ይሄን ሁሉ ነገር ያደረኩት። ነገር ግን ወንድሜ የሚክደኝ ከሆነ ለምን እኔ ማንም ብዬ ነው ወደዛ መጣው ብላ አሰበች። ገባ ለዛው ነው ሳትመጣም የቀረችው። አሁንማ እንደዚህ እንትን ጥሩ ነገር ካሰብክላት መምጣቷም ማይቀር ነው። ስለዚህ አሁን አንተ አሁን ያሰብከው ምንድነው? እስቲ ግልጽ ለማድረግ ያው ለእኔም ለሰዎችም ለሷም ግልጽ ለማድረግ ምንድነው አንተ ያሰብከው እስቲ? አይ በቃ ትምጣ፣ በቃ ስትመጣ ያው ቤቷ ተግባ። ግን ያው እኔም የተወሰነ እንዳልኩህ ጨምር ያለው አ ያው የሆነ ነገር እኔም ባረግ አርግ ያለው ጨምሬያለሁ። አሁን በዛ ብር ነው ምንም ቤት ሊገዛበት አልችልም። ጀመርኩበትን አዎ፣ ነገር ጓ 10 ሚሊዮን ነገዛው 665 ነው ሰጠች። አዎ አንተ ግን እርግጠኛ ነህ? አሁንም ችግር የለውም እሱ አሁን አንተ እዚህ ጋር ተስማምተሃል አይደለ? ተስማምተህ በምትመጣ ሰዓት አሁን እሷ ከመጣች ኋላ ውሎችን አሳየኝ ብትል እኮ ታሳያታለህ። የዛኔ ግን አንገትን ከምትደፋ፣ አሁን ለምን ነው ትክክለኛ ሁለተኛውን ነገር አትነግረኝም? እስኪ እሺ፣ በቃ እኔ እውነት ለመናገር ትንሽ ከራሴ ጋርም ነገር ያለው ማታ፣ በጣም ትቤ ነበረ። ከራሴ ጋር ሲጨቃጨቅ ነበረ ምናም ነገርና ለመናገር አምስት መቶ ሺህ ሆኖ ነው የጨመርኩት ከራሴ ጊዜ ከጊሳ ምስ ብቻ አምስት መቶ ሺህ ብር ነው። ሰባት ሚሊዮን ብር ሰባት ሚሊዮን ነው እኮ። ስለዚህ ታዲያ አምስት መቶ ሺህ ብሩን እኮ እሷን ጠይቀ ከሷም እኮ መቀበል ትችል ነበረ። ገብቷል። ግን አንተ በሰዓቱ ምንድነው ያን ያገዘው እጅ ላይ ሲገባ ምን ነበር የተሰማ ነገር?

ፈቃደኛ ኮሚሽ አብረን እንሆናለን፣ ካልሆነ አስረክብ ይወጣላት አለው። ማ እንደዚህ በማሰብ ራሱ በጣም ትልቅ ክብር ይገባል። ስለ እኛ ስንጀምር እንግዲህ እኔ የምሰራው ድንጋይ ትክክለኛ ሰራ ይል እንገረ ሚዲያራን ምሰራው ነው ሚዲያራን እንደዚህ ይሄ የተጨበረብሩ የተሸወዱ ሰዎችን እየሄድኩኝ በተሰጠኝ ማስረጃና እውነታ አንጻር እውነት መሆኑን ካረጋገጥን በኋላ ጉዳዩን በእኛ በኩል ለመፍታት እንሞክራለን። ገባ? አሁን ስላንተ ከነገረችኝ በኋላ እኛ ስለ በቃ ሽማግሌ በሽማግሌ ተጠይቀ ወንድሟ ጠይቆ ገብቷል። የስጋ ወንድም ያንተ ወንድም ማለት የሷም ወንድም ነው አይደል? አ እሱ ጠይቆ ታላቃችሁ ነው እንግዲህ እሱ ጠይቆ እምቢ ያለ እሱ። ታዲያ እንዴት ነው እኛ በምን አይነት መንገድ ነው ልናሳምነው የምንችለው? በህግ በሕግ እንዳንሄድ፣ በሕግ የምንሄድበት እንትን የለም፣ ማስረጃ የለንም። እንዴት ልናደርግ እንችላለን ካልናተ በኋላ በቃ እንደምንም አንተ ስ በራስ በኩል ሞክራለችን ከዛ እኛም በራሳችን በኩል እኮ ከሄድ ኋላ የተወሰኑ ነገሮችን አግኝተን ነበረ። ከአንተ ያው ትንሽ ልፋት ሊኖረው ይችላል እንጂ በሕግም እኮ መሄድ እንችል ነበር። ነገር ግን አንተ እዚህ ጋር ከንብረት ይልቅ እህትን አስቀድመም። ያው ገንዘብ ጠፊ ነው ብያሃለው። አሁን ከዚህ መኪና ወርደ ወደ ሱቅ ልትሄራል አለ ሱቅ ጋር እስክትደርስ ድረስ ምን እንደሚገጥመ አታውቅም። ሰዎች ነን ሸክላዎች ነን እኮ እንሰበራለን። ነገ ምን እንደሚገጥመን አናቅም አይደል? እና አሁን ይህን ነገር እሷ በመስማቷ ብቻ የሆነ ነገር ታስብላለች ብዬ አስባለሁ። ምክንያቱም ይሄ ትልቅ ነገር እኮ ነው። ቤቱን እንግዲህ ከገዛህም በኋላ በሰባት ዓመት ውስጥ ትልቅ ለውጥ ይኖረዋል። ቤቱ ገብቷል፣ ትልቅ ለውጥ ይኖረዋል። በጣም ብዙ የሚጨመሩ ነገሮች ይኖራሉ። ቤቱንም ከርቀት አይቻለኝ፣ አሪፍ ቤት ነው። አሪፍ ቤት ነው። እና በጣም ብዙ እድሳቶችንም እንዳደረክም ሰምቻለሁኝ። እንግዲህ ክብሩ ሁሉ እሱ ይውሰድ። በመጨረሻ እስኪ ለእህት ማስተላለፍ የምትፈልገው መልእክት ካለ ይኸው ክፍት ነው። እህቴ አጥፍቻለሁ። በጣም ሰምቶኛል። አንቺ ብዙ ነገር አድርገሻል። ይህን ማሁን ያለሁበትም ቦታ እንድደርስ ረዳሽኝ። አንቺ ነሽ፣ ሽቶ ቤትንም የከፈትሽው አንቺ ነሽ። በቃ ምንም የምለው ነገር የለም። እስካሁን ድረስም ሺም ይዞኝ ነው ስትደውይ ማላነሳው ስልክሽንም ምንም በቃ ትንሽ ፍንዳታነትም ነበረ፣ ኤጅ የሚባል ነገር ነበረ። ለዛ ለዛ ነው ያው፣ ሶሪ መተሽ፣ ቤትሽ መግባት ትችያለሽ። በተረፈ አንተንም ቲንክ ማለት ፈልጋለሁ። ያው እሷንም እንትናንም ተረርተህ ብዙ ነገሮች እንዳልከው ሽማግሌ ብላ ብላን እምቢ ብዬ ነበረ። እንግዲህ ያው አሁን መግባት ትችያለሽ፣ መምጣት ትችያለሽ፣ ወደ ቤትሽ መቀላቀል ትችያለሽ። ግን አንድ ነገር ግን ማወቅ የምፈልገው ምንድን ነው፣ ያንን ገንዘብ ተቀበልክ አይደል? አሁን ከሰባት ዓመት በፊት ማለት በጣም ወጣት ነህ አንተ። እሷ ታላቅ ወንድም እያላት ታላቅ ወንድሟ አዲስ ሙሽራም ስለሆነ በጣም ብዙ ነገሮችን ለሱ አድርጋለች፣ አይደል? ሱቅ ከፍታለታለች ለሱ ራሱን እንዲያስተዳድር፣ ያ ትልቁን ቤታችሁን ምንድነው እሱ እንዲኖርበትን አድርጋ እሱ እንዲኖርበት፣ ምክንያቱም ከነ ልጆች ምንድነው ከ ባለቤቱ ጋር እሱ እንዲኖር አድርጋ፣ ለምንድን ነው አንተንም ቤት ግዛበት ብለ ነው ወደ 6.5 ሚሊዮን ብር የላከችልህ? እሷ ሀሳቡ ምንድን ነው? አንተ ከዛ ከወንድም ጋር ወጥተህ የራስን ቢዝነስ ጀምራል ሽቱ ቤት ከፍታለች አለች። እንግዲህ ሽቱ ቤት ከከፈተችልህ ቤት ነው የሚያስፈልግህ። ያንንም ቤት እሷ እስክትመጣ ድረስ አንተ እዚያ ቤት ውስጥ እየኖርክ ራስህን እንድታስደላድል እና ደግሞ ውጤታማ እንድትሆን ነው። ይሄ ሁሉ ስታደርጊ ነበረው ለማን ነው? ለአንተ ለውጥ ብለን ነው እሷ ሰው ሀገር ሆና ራሷን እንደ ምን ልበል ራሷን ጉልበቷን እየጨረሰች ስትለፋ ስትኖር የነበረው ለእናንተ ነው ብቷል። ወንድምህን ታላቅ ወንድምህን ትዳር ከያዘ ኋላ ቦታ ቦታውን አስያዘች። አንተንም እንደዚህ ቦታ ቦታ አስይዛለሁ ብላ ነበር አይሰበችው። ከኋላ ላይ ግን ያልጠበቀችው ነገር ነበር የተፈጠረው። ስልክ ስትደውልልህ አለማንሳት። ቤቱን ገዝታለህ? አው ገዝቻለሁ ብለህ ከነገርካት ኋላ ስልክ ስትደውልልህ አታነሳም። ስትፈልገ ስታጠያየቀ መጨረሻ ላይ በቃ ይሄ ገንዘብ አሳስተውታል ልጁን ለውጦታል። በቃ ይሄን ገንዘብ የሆነ ነገር አድርጎት ነው እንጂ እንደዚህ ሊሆን አይችልም። እኔ ወንድም እኔ ወንድም ወንድሜን አውቀዋለሁ እጄ ላይ ነው ያደገው ስትል ነበር። ገብቶሃል። አንተ አሁን የዛኔ ያንን ገንዘብ ከተቀበልኩ በኋላ ምን አይነት ስሜት ነበር ሲሰማኝ ነበረው? ምክንያቱም ወጣት ነህ። ይሄ በጣም ብዙ ገንዘብ ነው። 6.5 ማለት ከ7 ዓመት በፊት እኮ በጣም ብዙ ገንዘብ እኮ ነው አይደል? ያ ገንዘብ እጅ ላይ ሲገባ ምንድነው፣ አንተ እኮ አንተ ምንድነው እንደዚህ ሐሳብ እንድትቀይር ያደረገ? ያው እንዳልከው ቅድም ብያለሁ፣ ትንሽ ብሩ ምናም ትናለኝ፣ እኔም ነገር ነበረኝ ከነገሮችን እኔ ራሴን ነገር ቢጀምር የሚልም ሐሳብ ነበረኝ፣ ግን ሳስበው ያንንም የሚገርም ነገር አሰበላት ነበር። ያን ያን ብሩ እጅ ያው እንደ ሌላ ወጣት ማጥፋችን ነበር፣ ግን እዛ ሰው ሀገር ያለችው ያው ሰርታ ነገም ለመቀየር እኛንም ቤተሰቦቿ ወንድሞቿን ቀይራ ራሷም ለመቀየር ለራሷም ንብረት ማፍራት አለባት። ለዛ ነው እና እነዛ ነው ለዛ ነው ያኔ ወጣትነትም ነበረ ልጅነትም ምናምን። ሆኖም ግን የራሴን ቢዝነሶችን ራ ላደርግ ነበረ። ሁም ግን ትንሽ ከዛም ተጠቅም ያለው ከራሴም ደግሞ ወደዚም ኢንቨስት አድርግ ያለው ያ ዋናው ለእሷ ቤቱ መግዛቱ ዛሬ ላይ ያጸጽተኝም ምክንያቱም ያው እሷ ያላገችው ገንዘብ የማይሆን ነገር ላይ አልዋለም። በወረደ አላማዋ ላይ አውየዋለሁ፣ ህልሟ ላይ አድርጌያለሁ። በትክክል አዎ፣ እንደዛ ነው። እንግዲህ እኛም እጅግ አድርገን ልናመሰግን እንወዳለን። ከዚህ በኋላ እንግዲህ እሷ ደግሞ ስትመጣ ተገናኝተን የምናወራ ይሆናል፣ የምንገናኝ የምንጫወት ይሆናል። አመሰግናለሁኝ። እንግዲህ እኔም አመሰግናለሁ። እሺ፣ መልካም ስራ እንግዲህ። እሺ፣ እሺ፣ ወንድሜ። ቤተሰብ እንግዲህ ተመልሰናል። የዛሬ ቪዲዮአችን እንግዲህ እንዳያችሁት ይህን ምስል ነበረ። ልጁ እንግዲህ እንዳያችሁት ቤቱን ለመመለስ ፈቃደኛ ሆኗል። ምክንያቱም ከዚህ ቀደም በጣም ብዙ ውለታዎችን ውላለት ነበረ። ነገር ግን አሁን ላይ ቤቱን አልመለስም ቢል ያ ሁሉን ውለታዋን ገደል ውስጥ ነበር የሚከተው። ለማንኛውም ሀሳቡን በመቀየሩ በጣም ደስ ብሎናል። ልጅቷም እንግዲህ ስትመጣ ያለውን ነገር ከሷ ጋር የምንጨርሽ ይሆናል። ቀጣይ በቀጣይ ቪዲዮ እስከምንገናኝ ድረስ ፈጣሪ ሰላም ያገናኛል።